ቅዱስ ኒድስ ራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ቤዝሬት ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የ15 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር ስንት የተዘረዘረ ይገኛል? ጨመረ ወይስ ቀነሰ? በንግድ ባንክ በስንት እየተዘረዘረ ይገኛል ስለሚለው ጉዳይና ከፍተኛውን ዋጋ እየሰጠ የሚገኘውን ባንክ በተመለከተ ጠቁማችኋለሁ። ቪዲዮዎችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ዌልካም፣ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም ነው። 100 የአሜሪካን ዶላር 17800 ዘጠና ብር እየተዘረዘረ እንደሚገኝና ና አንድ የአሜሪካን ዶላር 178 ብር ከዘጠና ሳንቲም እንደሚዘረዘር ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል ይሮ እናስከትላለን። 100 ይሮ 20680 ብር እንደሚዘረዘር ና 1 ይሮ 206 ብር ከ80 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የስዊዝ ፍራንክን እናስከትላለን 100 የስዊዝ ፍራንክ 22127 ብር እንደሚዘረዘር ና እንደ ስዊዝ ፍራንክ 221 ብር ከ27 ሳንቲም የተዘረዘረ እንደሚገኝ መረጃው ያሳያል። በመቀጠል ፓውንድ ስተርኔንግ እናስከትላለን። 100 የፓውንድ ስተርኔንግ 23500 ኢትዮጵያ ብር እንደሚዘረዘር ና አንድ የፓውንድ ስተርኔንግ 235 ብር የተዘረዘረ እንደሚገኝ በትክክል ያቅርበ ዘጋቢ መረጃ ያመለክታል። በመቀጠል የኢንዲያን ሮፒን በተመለከተ እናያለን። አንድ መቶ የኢንዲያን ሮፒን ሁለት መቶ አንድ ብር እንደሚዘረዘርና አንድ የኢንዲያን ሮፒን ሁለት ብር ከዜሮ አንድ ሳንቲም የተዘረዘረ እንደሚገኝ መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ76 ሳንቲም የተዘረዘረ ይገኛል። አንድ ዩሮ በንግድ ባንክ 192 ከ08 ቅርታም አራት መቶ ሰባ አምስት ብር ከሰማኒያ አንድ ከ40 አዋሽ ባንክ 149 ከ89 በአቢሲኒያ ባንክ 150 ከ61 እየተዘረዘረ ይገኛል። እንዲሁም በአባይ ባንክ 150 ከ65 እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። ሁለተኛውን ደረጃ የያዘው የአቢሲኒያ ባንክ ነው ማለት ነው። እንዲሁም ፓውንድ ሰርኒንግን በተመለከተ 199 ከ22 በመዘርዘር ላይ ይገኛል በአቢሲኒያ ባንክ። ዩሮን በተመለከተ በአቢሲኒያ ባንክ 173 ከ92፣ የኢማራቶች ድርሃም 43 ከ52፣ እንዲሁም የስዊዝ ፍራንክ 185 ከ80፣ ካናዳን ዶላር 106 ከ22 እና የሳዑዲ ሪያል 42 ብር ከ58 እየተዘረዘረ ይገኛል በአቢሲኒያ ባንክ። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ኢሮን በተመለከተ 174 ከ43 እየዘረዘረ ይገኛል ሂጅራ ባንክ። ፓውንድ ስተርሊንግን 200 ብር ከ87 በመዘርዘር ላይ ይገኛል። የሳዑዲ ሪያልን ሂጅራ ባንክ 42 ብር ከ39፣ የኢማራቶችን ዲርሃም 43 ብር ከ80 እየዘረዘረ ይገኛል ሂጅራ ባንክ። በመቀጠል የምናየው የኩዌት ዲናርን በጥቁር ገበያ ይሆናል። 100 የኩዌት ዲናር በጥቁር ገበያ 58236 ብር እንደሚዘረዘርና እንደ ኩዌት ዲናር 582 ብር ከ36 ሳንቲም የተዘረዘረ ይገኛል። የኢማራቶችን ዲርሃም በተመለከተ በጥቁር ገበያ መሸጫ ዋጋው 4865 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 48 ብር ከ65 ሳንቲም የተዘረዘረ ይገኛል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል በጥቁር ገበያ መሸጫ ዋጋ 38 ብር እንደሚዘረዘርና አንድ ሳዑዲ ሪያል 47 ብር ከ38 ሳንቲም በመዘርዘር ላይ ይገኛል። ካናዳን ዶላር እናስከትላለን። 100 ካናዳ ዶላር በጥቁር ገበያ መሸጫ ዋጋው 12715 ብር እንደሚዘረዘርና አንድ ካናዳ ዶላር 127 ብር ከ127 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር ስድስት መቶ የኢትዮጵያ ብር እንደሚዘረዘርና አንድ የአውስትራሊያን ዶላር አንድ መቶ አስራ ስድስት ብር የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ ዘጠኝ መቶ አንድ ብር እንደሚዘረዘርና አንድ ራንድ 9 ብር ከዜሮ አንድ ሳንቲም የተዘረዘረ ይገኛል። በመቀጠል ኳታር ሪያል እናያለን። 100 የኳታር ሪያል አራት ሺ ሰባት መቶ ሰላሳ አምስት ብር እንደሚዘረዘርና አንድ የኳታር ሪያል 47 ብር ከ35 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የጆርዳን ዲናር እናያለን። 100 የጆርዳን ዲናር 25180 ብር እንደሚዘረዘር ና አንድ የጆርዳን ዲናር 251 ብር ከ80 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የባህሪን ዲናር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነብበው ከሆነ 100 የባህሪን ዲናር አምስት ብር እንደሚዘረዘር ና አንድ ባህሬን ዲናር 474 ብር ከ15 ሳንቲም እየተዘረዘረ ይገኛል። የኦማን ሪያል እናስከትላለን። 100 የኦማን ሪያል በጥቁር ገበያ የመሸጫ ዋጋው 46385 ብር እንደሚዘረዘር እና አንድ የኦማን ሪያል 463 ብር ከ85 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የአስራ አምስት ሀገራት የጥቁር ገበያ የምንዛሪ ዋጋ ዝርዝር እንዲሁም የባንኮችን መረጃ በተመለከተ በዚህ መልኩ አስደምጫችኋለሁ። አሁንም በድጋሚ ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስታችን